ሰላም ለእናንተ ይሁን። የሰርዶ ቱቶሪያል ቲዩብ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ በ2016 ዓ ም የስምንተኛ ክፍል አማርኛ ትምህርት ሚኒስትሪ ፈተና ከነሙሉ ማብራሪያው ይዤላችሁ ቀርባለው። ስለዚህ ይህንን የሚኒስትሪ ፈተና በሁለት ክፍል ነው የማቀርብላችሁ። እነሆ ዛሬ የመጀመሪያውን ክፍል እንደሚከተለው እንመለከታለን። እሺ መልካም የተሰጠ የጥያቄ ብዛት ስልሳ ነው። ጥያቄዎችን አጠቃሎ ለመስራት ደግሞ አንድ ሰዓት ተሰጥቶናል። ጥያቄ ተራ ቁጥር አንድ አረጋዊ ልጄ ባክን መኪና መንገድ ልታሻግረኝ ትችላለህን ሲሉት፣ መልካሙ ታዳጊ ዳሽ ብሎ ይመልሳን ይላል። ኤ ቸኩያለሁ ስመለስ፣ አሻግርሃለሁ። ቢ እሺ አባባ ኑ ላሻግረው። ሲ በፍጹም አላደርገውም። ቢ ራስዎ ተሻገሩ። መልካም ለዚህ ጥያቄ መልሱ ቢ ይሻባባ ላሻግሮ የሚለው ይሆናል። ምክንያቱም የመልካም ታዳጊ ምላሽ ሊሆን የሚችለው ቢ ላይ እየተቀመጠው ነው። ጥያቄ ተራ ቁጥር ሁለት አንድ ስራ ቀድሞውኑ በአግባቡ መስራት እንዳለበት በምሳሌ አነጋገር ለመግለጽ ብንፈልግ ከሚከተሉት ውስጥ የቱን እንጠቀማለን ይላል። ኤ አለባብሰው ቢያርሱ በአረም ይመለሱ፣ ቢ በጮ ደንደስ በርበሬ ተወደስ፣ ሲ እውነትና ንጋት እያደር ይጠራል፣ ቢ አህያውን ፈርቶ ዳውላውን መልካም መልሱ ማን ይሆናል? ኤ አለባብሰው ቢያርሱ በአረም ይመለሱ የሚለው ለኛው መልስ ነው። በጮ ደንደስ በርበሬ ተወደስ ማለት ምን ማለት ነው? አንዱ የሰራበት ሌላው ሲመሰገን ነው። ሲ ላይ ደግሞ እውነትና ንጋት እያደረ ይጠራል ማለት ምንድን ነው? ማንኛውም ነገር ቀስ እያለ ይታወቃል የሚል ነው። ይህ ደግሞ አህያውን ፈርቶ ዳውላውን ማለት ያጠፋው እያለ ያላጠፋውን መቅጣት የሚል ስለሆነ መልሱ ኤ የሚለው ይሆናል። ጥያቄ ተራ ቁጥር ሶስት ኃይለኛ ዝናብ በመዝነቡ አፈሩ ስለተሸረሸረ ከፍተኛ ድርቅ ተከስቶ እንስሳቶቹ በረሃብ አለቁ በሚለው አረፍተ ነገር ውስጥ መንስኤ ብቻ መሆን የሚችለው የቱ ነው? ይለ ኤ እንስሳቶቹ በረሃብ አለቁ፣ ቢ አፈሩ ተሸረሸረ፣ ሲ ከፍተኛ ድርቅ ተከሰተ፣ ቢ ኃይለኛ ዝናብ ዘነበ። መልካም ትክክለኛው መልስ ማን ነው? ኃይለኛ ዝናብ ዘነበ የሚለው የዚህ አረፍተ ነገር መንስኤ ወይንም በምክንያትነት ብቻ የሚያገለግል ነው። ጥያቄ ቁጥር አራት ተሾመ ከሀሰን በስተ ምስራቅ በኩል ተቀምጧል። ሀሰን ከተሾመ በየትኛው አቅጣጫ ተቀምጧል? ይላል። ኤ በስተ ሰሜን፣ ቢ በደቡብ፣ ሲ በምዕራብ፣ ቢ በምስራቅ። መልካም መልሱ ማን ነው? ሲ በምዕራብ የሚለው ይሆናል። ሺ በመሰረቱ ተማሪዎች ይሄ ጥያቄ በጣም የኤዲቲንግ ችግር ስላለበት ነው። በቀይ ስብሪቶ ለማስተካከል የሞከርኩት ጥያቄ ተራ ቁጥር አምስት አንድ ሰው በተነሳው ሀሳብ አለመስማማቱን የገለጸበት አረፍተ ነገር የቱ ነው? ኤ ይህ ሀሳብ በጣም የሚደንቅ ነው። ቢ ሙሉ በሙሉ ሀሳቡን ትችያለው። ሲ ጉዳዩ ተገቢነት ያለው ነው። ቢ ሀሳቡ ደግሞ ባይነሳ ደስ ይለኛል። ኦኬ መልሱ ማነው ነው? ቢ ሀሳቡ ደግሞ ባይነሳ ደስ ይለኛል የሚለው አንድ ሰው በተነሱ ሀሳብ ላይ አለመስማማቱን የሚገልጽ ነው ኤቢ እና ሲ ግን መስማማቱን የሚገልጹ ናቸው መልካም ጥያቄ ተራቁ ስድስት ስራውን ዳሽ ለሚፈጽም ሰው ሽልማትና ማበረታቻ መስጠት አለበት በክፍት ቦታው በመግባት አረፍተ ነገሩን የተሟላ የሚያደርገው የትኛው ሀረግን ይላል ኤ በከፊል ቢ በቻለው መንገድ ሲ በላቀ ሁኔታ ዲ ሳያስብ በድንገት መልካም መልሱ ማን ነው ሲ በላቀ ሁኔታ ይላል። በላቀ ሁኔታ ስራውን ያከናወነ ሰው ምን ይደረጋል? ሽልማትና ማበረታቻ ስለሚሰጥ። ጥያቄ ቁጥር ሰባት ህፃኑ፣ ሙዝ ካን እና ማንጎ ይወዳል። ከሁሉም ዳሽ ሙዝን ያስፈልጣል፣ ቀጥሎ ለዳሽ ለማንጎ ያደላል። በክፍት ቦታው መግባት ያለበት መሸጋገሪያ ቃል የቱ ነው? ኤ ግን፣ መጨረሻ፣ ቢ ግን ደግሞ፣ ሲ ነገር ግን፣ ቢሆንም፣ ቢ እንዲያውም፣ ስለዚህ መልካም መልሱ ማን ነው? ቢ ግን እና ደግሞ። ህፃኑ ሙዝ ካን እና ማንጎ ይወዳል፣ ከሁሉ ግን ሙዝን ያስበልጣል፣ ቀጥሎ ደግሞ ለማንጎ ያደላል የሚለው ትክክለኛ አያያዥ ቃል ነው። መልካም ወደ መመሪያ ሁለት ስንሄድ፣ መመሪያ ሁለት ከተራ ቁጥር ስምንት እስከ 18 ድረስ ቃላትን የሚለኩ ጥያቄዎች ቀርበዋል። ለጥያቄዎች ከተሰጡት አማራጮች መካከል ትክክለኛውን መልስ ምረጥ ነው ጥያቄ ተራ ቁጥር ስምንት ወይዘሮ ይመናሹ በህይወታቸው በርካታ እንቅፋቶችን አልፈዋል የተሰመረበት ቃል አውደወርሱ ይችላሽ ነው ድንጋይ መታቸው ቢ ደስታዎች ሲ ችግሮች ዲ ገንዘቦች መልካም እንቅፋቶች የሚለው አውደወርፊች ወይንም በገባበት አረፍተ ነገሮች የሚሰጥ ፍች ምንድን ነው ችግሮች የሚለው ይሆናል እንቅፋቶች ማለት ምንድን ነው ችግሮች ማለት ነው ያቄ ጥያቄ ተራ ቁጥር ዘጠኝ በሬው በአግባቡ ስለተያዘ ሰውነቱ ዳሽ በክፍት ቦታው ላይ ቢሞላ ተስማሚ የሚሆነው ቃል የቱ ነው? ኤ ቆረፈደ፣ ቢ ኮሰመነ፣ ሲ ሰባ፣ ቢ ነጣ። መልካም፣ መልሱ ማን ይሆናል? ሲ ሰባ የሚል ይሆናል። በሬው በአግባቡ ከተያዘ ከተመገበ ምን ይሆናል? ሰውነቱ ይሰባል። የቂተራ ቁጥር አስር መሬም አሟት ስለነበር ሰውነቱ አደቀቀ። የተሰመረበት ቃል አውዳዊ ፍቺ ዳሽ ነው። ኤ ላመ፣ ቢ ከሳ፣ ሲ ተሰባበረ፣ ቢ ተጸጸተ። መልካም ደቀቀ ማለት ምንድን ነው? በገባበት አረፍተ ነገር ውስጥ ያለው አውዳዊ ፍቺ ምንድን ነው? መሬም አሟስ ስለነበር ሰውነቷ ደቀቀ ማለት ማለት ነው ማለት ታሳ። ለዚህ መልሱ ቢ የሚል ይሆናል። ያቄ ተራ ቁጥር 11 መባቻ ለሚለው ቃል እማሬያዊ ፍቺ ዳሽ መባቻ ኤ የማይገኝ ቢ ወር ሲ መጨረሻ ቢ መጀመሪያ። መልካም መልሱ ማን የሚል ይሆናል? ሲ ይሆናል። መባቻ ማለት የወር መጨረሻ ማለት ነው። ተራ ቁጥር 12 ልዩ ምስጥ ነው በአረፍተ ነገሮች የተሰመርበት ቃል ፍካራዊ ፍች ወይንም ድብቁ ትርጉም ዳሽኖ ነው። ምስጥ ማለት ምንድ ነው ነው? ኤ ውስጡ የማይገኝ ቢ ግልጽ የሆነ ሲ ነጭ ጉንዳን ቢ ምንም የማያውቅ መልካም። ምስጥ ማለት ማለት ነው ውስጡ የማይገኝ ማለት ነው። ውስጡ የማይገኝ መልሱ ማን ይሆናል? ኤ ቁጥር አስራ ሦስት ትህትና ዳሽ ተነስቼ ስራ መስራት ወድ ያለው አለች። በክፍት ቦታው ላይ ቢሞላ ተስማሚ የሆነ ቃል የቱ ነው? ኤ ትናንት፣ ቢ በጠዋት፣ ሲ ነገ፣ ቢ ወደፊት። መልካም መልሱ ማን ነው? ቢ ትህትና በጠዋት ተነስቼ ስራ መስራት ወድ ያለው አለች የሚል ይሆናል። መልካም ተማሪዎች እየተከታተላችሁ ነው። ጥሩ እንግዲህ ሰርዶ ቱቶሪያል ቲቪን ሰብስክራይብ አድርጉ፣ ላይክ አድርጉ። ሌሎች ደግሞ መልእክት እንዲደርስ ደግሞ ዶክተር ማድረግን አትርሱ። ጥያቄ ተራ ቁጥር አስራ አራት ሰውየው ዳሽ አህያ እየነዳ ሲሄድ እቃ እንዲጭንልኝ ብለም ነው እምቢ አለኝ። በክፍት ቦታው በመግባት አረፍተ ነገሩን የተሟላ ሊያደርግ የሚችለው ቃል የቱ ነው? ኤ ሌጣ ቢ የታመመች ሲ የተጫነች ዲ የታወረች። ጥሩ መልሱ ማን ይሆናል? ሌጣ ሌጣ አህያ። ሰውየው ሌጣ ማለት ሌጣ አህያ ማለት ማለት ያልተጫነች አህያ። ስለዚህ መልሱ ማን ይሆናል? ኤ የሚል ይሆናል ጥሩ ጥያቄ ተራ ቁጥር 15 ደለደለ ለሚለው ቃል ተመሳሳይ ፍቺ ያልሆነው የቱ ነው? ደለደለ ኤ አስተካከለ፣ ቢ መደበ፣ ሲ ከፋፈለ፣ ቢ አሰናበተ። ኦኬ መልሱማ ነው ቢ አሰናበተ የሚለው የደለደለ ተመሳሳይ ፍቺ አይደለም። አስተካከለ፣ መደበ እና ከፋፈለ የሚለው ግን የደለደለ ተመሳሳይ ፍቺ ነው። ጥያቄ ተራ ቁጥር 16 የተማሪው ብቃት እጹብ ድንቅ ነው በሚለው አረፍተ ነገር ውስጥ የተሰመረበት ቃል ተመሳሳይ ፍች ዳሽ ነው። እጹብ ድንቅ ነው የሚለው ኤ አስደናቂ፣ ቢ እንብዛም፣ ሲ አሰልች፣ ዲ የሚያናድግ። መልካም እጹብ ድንቅ ማለት ማለት ነው አስደሳች ማለት ነው። ስለዚህ መልሱ ማን ይሆናል? ኤ የሚለው ይሆናል። ያቄተራ ቁጥር 17 መሐመድ ማስታወቂያውን በለሆሳሳ ነበብ። የተሰመረበት ቃል ተቃራኒ ፍች ዳሽ ነው በለሆሳስ የሚለው ተሰምሮበታል። ኤ ጮክ ብሎ፣ ቢ በሹክሹክታ፣ ሲ በዝምታ፣ ዲ በአርምሞ። መልካም መልሱ ማን ይሆናል? ኤ ጮክ ብሎ የሚለው ትክክለኛው መልስ ይሆናል። በሹክሹክታ፣ በዝምታና በአርምሞ የሚለው ለሆሳስ ለሚለው ቃል ምንድናቸው? ተመሳሳይ ፍች ስለሆኑ ተቃራኒው ደግሞ ጮክ ብሎ ነው። ጥያቄ ተራ ቁጥር 18 ዕልፍ ለሚለው ቃል ተቃራኒ ፍች ዳሽን። ኤ ብዙ፣ ቢ አያሌ፣ ሲ ጥቂት በርካታ መልካም። አዕላፍ ለሚለው ቃል ተቃራኒ ሲችማ ነው ጥቂት የሚል ይሆናል። ብዙ፣ አያሌ እና በርካታ የሚል ግን ለአዕላፍ ተመሳሳይ እች ናቸው። እሺ ተማሪዎች፣ አሁን ምንባብ የምንባብ ጥያቄዎች እንሰራለን። ምንባቡን አንዴ አቀርብላቸዋለሁ፣ ከዛ በኋላ ወደ ጥያቄዎች እንሄዳለን። ምንባቡ ተመልከቶች፣ ምንባቡ በዚህ መልኩ ቦልናን ከዛ ወደ ጥያቄዎቹ እንሄዳለን። ምንባቡን ማንበብ ትችላላችሁ? እሺ ጥያቄ ተራ ቁጥር 19 በሶስት ትልልቅ ኮቦዎች የተከበበው ምኑ ነው? ኤ መኝታ ቤቱ፣ ቢ ውሃው፣ ሲ እጽዋቱ፣ ቢ መቀመጫው መልካም አንቀጽ ሁለት ላይ ስንሄድ እናገኘዋለን። መልሱ ቢ ውሃው የሚለው ይሆናል። ያቄ ተራ ቁጥር ሀያ የወዲያነሽ ሁለት ነጫጭ ጠርሙሶች ይዛ የሄደችው ምን ልታደርግ ነው? ኤ ሆዷ ላይ ለማስቀመጥ፣ ቢ ከመኝታ ቤት ለማንሳት፣ ሲ አበባ ለመትከል፣ ዲ ውሃ ልትቀዳበት። መልሱ ማን ነው? ዲ ውሃ ልትቀዳበት የሚለው ይሆናል። አንቀጽ ሁለት ላይ ስትሄዱ ታገኙታላችሁ። የቅጠራ ቁጥር 21 ምንባቡ ስንት አንቀጽ አለው? ኤ 4 ቢ 2 ሲ 3 ዲ 5። መልካም ይህ ምንባብ አራት አንቀጾች ይዟል። የቅጠራ ቁጥር 22 የወዲያነሽ የውብነሽ ራት ለማቅረብ ተፍ ተፍ ይላሉ በሚለው የምንባብ ክፍል ተፍ ተፍ ማለት ምን እንደሆነ ነው የሚለው ኤ ይፎካከራሉ ቢ እረፍት ይወስዳሉ ሲ ወዲያ ወዲህ ቢ ይመገባሉ እሺ አንቀጽ ሁለት ላይ ስንሄድ እናገኘዋለን። ተፍ ተፍ ማለት ምን ማለት ነው? ወዲያ ወዲህ ማለት ነው። ወዲያ ወዲህ ማለት ማለት ነው። ስለዚህ መልሱ ማን ነው? ሲ የሚል ይሆናል። ሀያ ሶስት ጥያቄ ሀያ ሶስተኛ ጥያቄ የአንቀጽ አራት ዋና መልእክት ምንድ ነው? ኤ የእራት አቀራረብ ሂደት፣ ቢ የእለቱ ምሽት ሁኔታ፣ ሲ የፈላጊና የተፈላጊ ውስጥ መፈቃቀድ፣ ቢ ያልታሰበ ድንጋጤ መከሰል። መልካም መልሱ ማን ነው? ሲ የፈላጊ እና የተፈላጊ ውስጥ መፈቃቀድ የሚለው ትክክለኛው መልስ ነው። ጥያቄ ተራ ቁጥር 24 ወጋግን ያረፈበት የሚለው ገላጭ ቃል የወዲያንሽን ምን ለመግለጽ የገባ ነው? ኤ የውስጧን ደስታ፣ ቢ የፊቷን መልክ፣ ቢ የቀለማውን ጥቁረት፣ የፊቷ አጠማመል። መልካም ቢ የፊቷ መልክ የሚል ይሆናል። ጥያቄ ተራ ቁጥር 25 ምንባቡ ከየት የተወሰደ ነው? ኤ ከሀይለ መለኮት መዋለ ቢ ከወዲያነሽ ሲ ከምንባብ አንድ ዲ ሀና ለመልስ ናቸው መልካም ኤ ከኃይለ መለኮት መዋለ የሚልሆናን ምንጭ የሚለው ማየት ነው 26 ኛ ጥያቄ መደነጋገዝ ለሚለው ቃል ፍች የሚሆን የቱ ነው ኤ መጨላለም ቢ መድከም ሲ መንጋት ዲ ማሰብ መልካም መደነጋገዝ ማለት መጨላለም ማለት ነው ሀያ ሰባተኛው ጥያቄ ተስካር ለመብላት እንደሚገሰግሱ ዲያቆናት ተመራርተን ሲል ምን ለማለት ፈልገው ነው? ኤ ተጠፋፍተን፣ ቢ ተጠራርተን፣ ሲ ተጣልተን፣ ቢ ተንገዳግደን። መልካም መልሱ ማን ይሆናል? ተጠራርተን የሚል ይሆናል። ሀያ ስምንተኛው ጥያቄ የምንባቡ ርዕስ ምን ቢሆን ይመረጣል? ኤ ያልታሰበው ምሽት፣ ቢ ከዋክብትና ኮከብ፣ ሲ ነጭ ጠርሙስ፣ ቢ የመጽሐፍ ንባብ። መልካም መልሱ ማን ነው? ኤ ያልታሰበው ምሽት የሚል ይሆናል፣ ለዚህ ምንባብ ርዕስ። መልካም ተማሪዎች፣ እንግዲህ በቀጣይ ደግሞ ክፍል ሁለትን ይዤላችሁ የሚቀርብ ይሆናል። እንግዲህ የዛሬውን ቪዲዮ በዚህ አጠናቅቃለሁ። መልካም ጊዜ ይሁንላችሁ። ሰናይ ጊዜ